እስቲ አሁንም ወደ ቀጣዩ የልዑል ኃይለ ቃል እንዝለቅ። ከላይ ከልዑል ቃል እንደ ሰማችሁት ይላል በጌታችን በመድኃኔ ዓለም አባታችን ይወደድ የነበረው ለእግዚአብሔር ሚስጥርም ቀራቢ የነበረው ሐዋርያው ዮሐንስ በፍጥሞ ደሴት እያለ ከልዑል ዘንድ የተገለጠለትን ጽኑ ራእይ ነበር። ከዚህ ቀደም በትምህርታችን እንደ ገለጽኩላችሁ ልዑል ምንጊዜም ለወዳጆቹ አስቀድሞ ሊያደርግ ያሰበውን የሚሆነውን ሳይናገር አንዳች ነገር አያደርግም። በዚህም ምክንያት እጅግ ይወደው ለነበረ ለሐዋርያው ዮሐንስ የመጪውን ሁኔታ በዓለም የሚከናወነውን ሁሉ የልዑል የቅን ፍርዱን አፈጻጸም ሁሉ አስረግጦ ነግሮት ነበር። እነሆ ቃሉን የሚያጸነው መድኃኔ ዓለም ቃሉን ይተገብር ዘንድ በሊቃነ መላእክት ታጅቦ መጣ። ጽዋው ሞልቶአልና፣ የአዳም ዘር የሆን ሁሉ ስማ፣ አድምጥ። የናቅኸው ያቃለልከው፣ የካድከው አልፈህም የተዋጋኸው የዘመን ትግስቱን የጨረሰው የአብርሃሙ ሥላሴ በፍርዱ ሊያካትትህና ሊደመድምህ መጣ። ወገኔ የሆን የሰው ዘር በሙሉ ስማኝ። የእስከ ዛሬው ያየ ሁሉ ምክር አዘል ቅጣት ነበር። ምናልባት ብትመለስ ተብሎ የተደረገ ጥረት አልሆነም። ይብስ ከድጡ ወደ ማጡ ሆነ። ምናልባት አልባት የሚጸጸት ቢገኝ ተብሎ የተደረገው ጥረት ሁሉ በትቢትህና በክህደትህ ሳቢያ ከንቱ ሆነ። በፍጹም አጥፊነት ገፋህ እንጂ ለተዘረጋል የምረት እጅ ቅንጣት ዋጋም አልሰጠኸው። በቀደመው እባብ ተማምነህ ሐሰተኛውን ነቢን የቀደመውን እባብ አምላክህ አድርገህ በክህደትህ ጸናህ እንጂ አልተጸጸትክም። በተሰጠህ ዕድሜ ንስሐ አልገባህም። በክህደትህ ተደሰትክ። በመሆኑም የመድሃን ያለምን ትዕግስት በትቢት በክደት ረገጥከው። ዛሬ የምታየው የምድሪቱ ውክታና ረሃብ፣ በሽታና ጦርነት፣ የእርስ በርስ ፍጅትና ሰላም መጥፋት፣ የዘርና የሃይማኖት ጦርነት፣ የተፈጥሮ አደጋው፣ የምድብር መናወጥ፣ በሽታ እነዚህ ሁሉ ካላስደነገጡህ ወደ ፈጣሪ ጉያ እንድትሰበሰብ ካላደረጉህ አባታዊ ቅጣቱን ሁሉ ካቃለልህ ጭሩሱን አምላክነትን አላውቅም ካልክ ሌላም አምላክ ወይም ጣዖት ካቆምክ፣ የእግዚአብሔርም የሰውም ጠላት የሆነውን ዲያብሎስን ካመለክና ካነዝገስህ ከዚህ በኋላ ምን ይደረግ? ምንስ ይጠበቅ? ዘመን ተትረፍርፎ ቢሰጥህ ዲያብሎስን ለማንገስ አዋልከው። እጅግ በከበደው ክህደትህ የማይመለሰውን የልዑል ቁጣ አመጣህ። እነሆም የመፈጸሚያ ድምጽ ከልዑል ዘንድ ከጸባዎት ከመንበሩ ወጣ፣ ተፈጸመ አለ። ሰባቱም መላእክት የቁጣውን ጽዋ ሁሉ ሊያፈሱት በፍጥነት ወደ ምድራችን ገሰገሱ። እንግዲህ ወዴት መሸሸግ ይቻልሃል? የመከርነው ነው የዘከርነው፣ የጮህነው ከዚህ እቶን ላይ ወድቀ ከነ ዘር ማንዘርህ እንዳትጠፋ ነበር፣ አልሆነም። እኔም ምናምንቴው በፊቱ የታመኑ የሥላሴ ባርያ ለአሥራ አምስት ዓመታት ጮኬ ለፍልፌ አቅሜን ሁሉ ጨረሱ። ዛሬ የምነግርህ የሥላሴ ብርቱ ትእዛዝ ሆኖብኝ እንጂ ዳግም ወደ እናንተ መድረስ አልሞክረውም ነበር። ስለ አባቴ ፍቅር፣ ስለ አባታዊ ትእዛዙ ስል፣ ስለ እናቴ ድንግል ስል መርዶህን እነግርሃለሁ። እንግዲህ ተፈጽሟልና ስማ። ስማ ያለች ጊዜ የመስሚያና የመሰናበቻ ጊዜ ብቻ ናት። ሌላ ጊዜ የለህም አብቅቶልሃልና። እነማን ናቸው የአውሬው አምላኪዎች? ይህንንስ በግልጽ ልታውቁ ይገባል። እምንበዛው ሕዝበ ክርስቲያን የዮሐንስን ራእይ ትንቢት ቃል መረዳት ይቸግረናል። ምክንያቱ ደግሞ ልዑልን ጠይቀን የራእዩን ፍቺ በእግዚአብሔር መንፈስ ቅዱስ ምሪት ስለማናነበው ነው። ብዙ የዘመኑ ምሁራንን የሚሉ በዲያብሎስ ላይ መነጽራቸው እየተነዱ ለሱ ክፉ ሐሳብ እንደሚመች አድርገው የሚተረጉሙ ሞልተዋል። እዚሁ አገራችን ያሉ በድፍረት በሰዎች አእምሮ ላይ የጥርጥር መንፈስ ለመዝራት ለሸክም የከበደ መጽሐፍ ጠርዘው አውጥተዋል። ይህን ያደረጉት ደግሞ በኢትዮጵያ ዓለም ብርሃን በቁጥር አምስት በሁለት ሺህ አራት የወጣውን መልእክት ላይ የተገለጸውን ለመጻረር ተብሎና ታስቦ ነበር። የእነዚህን ጸሐፊዎች ምንነት በሚገባ ስለማውቀው ፍርዳቸውም ስለተከተላቸው ውጤታቸውን የምናየው ይሆናል። ወደ ዋናው ጉዳያችን እንመለስና እነማን ናቸው የአውሮ አምላኪዎች፣ ሰጋጆች እና ምልክቱን የተቀበሉ እነማን ናቸው? የመጀመሪያው ረድፍ ላይ የምንገልጻቸው መናፍቃን ሲሆኑ ቀጣዩ የነሱ እናት የሆነችው ካቶሊክ ከነዚህ ቀጥሎ ደግሞ እስላም ዋናዎቹ ሲሆኑ ከኤሽያ በቻይና፣ በታይላንድ፣ በኮሪያዎች፣ በቪየትናም፣ በካምቦዲያ፣ በሞንጎሊያ፣ በሌሎቹም ሽንቶይዝም፣ ቡዲዝም፣ ኮንፊሽያን የመሳሰሉ እምነቶች በህንድም ሂንዱስታን፣ ሲኪዝም የመሳሰሉቱ ሲደመሩ ዘጠና ከመቶ የሚጠጋውን የዓለም ሕዝብ ያካለሉ ናቸው። ከእነዚህም ውጪ በተለያየ ጣዖት የሚያመልኩ ጭርሱን እምነት የሌላቸው የሚሸፍኑት ነው። ማን ነው የአውሬው ምልክት ያልጨበጠው የማያመልከው የማይሰግደው? አሁን ግልጽ ነው፣ የተዋህዶ ኦርቶዶክስ እውነተኛ አማኞችና በእርግጥም ሥላሴን በእውነትና በመንፈስ የሚያመልኩ በአርባ ቀናቸው ተጠምቀው የልጅነትን ክብር የጨበጡ በእምነታቸውም የተለያየ ባዕድ አምልኮ ሳያዳብሉ በቅድስና እምነታቸውን ጠብቀውና ጨብጠው በልዑልም በድንግልም ፊት የሚመላለሱ እነዚህ ብቻ ናቸው፣ ለአውሬ ያልሰገዱ ምልክቱንም ያልወሰዱ የማያመልኩ። በቃ እውነቱ ይህ ነው። እንግዲህ ከጠረጋው ቁጣ ማን ይተርፋል? ማንስ ወደ ትንሣኤው ዘመን ይሻገራል? ግልጽ ነው። ደግሜ እላለሁ፣ ለአውሬው ያልሰገደ ምልክቱንም ያልወሰደ ያላመለከ ተሻጋሪ ነው። ሀብትንም እውቀትንም ጉልበትንም ማምለክ ሌላው የአውሬው አምልኮትም እንደሆነ እንወቅ። ማስታወሻ በዛሬው ዘመን አሁን ባለንበት ሰዓት የአውሬ ዋነኛ ተጠሪዎች ወይም ማዘዣ ጣቢያዎች እነማን ናቸው? በአገርነታቸው እንጥቀሳቸው፦ እንግሊዝ፣ አሜሪካ፣ ቻይና፣ ፈረንሳይ፣ ጀርመን፣ እስራኤል፣ ሳውዲ አረቢያ፣ ቱርክ፣ ኢራን፣ ኮሪያዎች፣ አውስትራሊያ፣ ብራዚል፣ ህንድ ስፔን፣ ካናዳ፣ ደቡብ አፍሪካ፣ ጃፓን፣ ጀርመን፣ ጣሊያን ወዘተ እነዚህና ሌሎችም አነስ ያሉ አገሮች እንደ ማዘዣና እንደ ማስተባበሪያ ተደርገው ለዲያብሎስ የሚያገለግሉ ናቸው። ባቢሎን አሜሪካ በድሃ እምባና ደም ታጥባበትና ተነክራበት የተመሰረተችው የአውሬ ዋነኛ መገለጫ ናት አሜሪካ። እንግሊዝም የዓለምን ግማሽ በቅኝ ለመግዛቷ ሁሉም የሚያውቀው ሲሆን ይህን የቅኝ ግዛት ማስፋፋት ሲያከናውኑ ነዋሪዎቹን ጨፍጭፈው በማጥፋት ስለነበር የብዙ ሚሊዮኖች ንጹሕ ደም በእጃቸው ይገኛል። በዚህ ምድራችን ለተፈጸሙ የደም ማፍሰስ መሐንዲሶች እንግሊዞች፣ ፈረንሳዮች፣ ፖርቹጋሎች፣ ስፔኖች፣ ጣሊያኖች፣ ጀርመኖች ዋነኞቹ ናቸው። በኤሽያ ያሉት እነ ቻይና፣ ራሽያ፣ ጃፓን፣ ኮሪያዎች፣ ሌሎችም የአውሬው መገልገያና የህልሙና የውጡኑ ፈጻሚዎች ነበሩ። ዛሬም ይህንኑ አምልኮታቸውን አዘምነውት በዚያው እየሄዱ ያሉ ናቸው። ለአውሬው የማይሰግድ ምልክቱንም ያልጨበጡ መንግሥታትና ህዝቦች የሉም። ከእኛው አገር መንግሥት ጭምር ትልቅም ትንሽም መንግስታት በሥራቸው ያሉ አለቃና መንዝሮቻቸው በሙሉ ለአውሬው የሚሰግዱ ምልክቱንም የያዙ ናቸው። አውሬውን የሚያመልኩና የሚሰግዱ ምልክቱንም ያለባቸው ከምንላቸው ከመናፍቃን ከካቶሊኮች ቀጥለው ያሉት ደግሞ ከዚህ በታች ያሉ ናቸው። እስላም፣ ይህ እምነት የቀደመው እባብ የደረሰው ከመጽሐፈ ጽልመቱ ያወጣው ተረትን የተሞላ የውሸት እምነት ነው። ይህ እምነት ለአንድ ሺህ አራት መቶ ዓመታት በላይ ሰውን ሁሉ ያጠፋና ከሕይወት መንገድ ያወጣ እውነተኛ ነቢያትንና ጻድቃንን ተዋሕዶ ኦርቶዶክስ እምነትን በዋናነት የፈጀና ያስፈጀ ደማቸውን ያፈሰሰ እምነት ነው። ይህ እምነት የሚጨበጥ ነገር የለውም። በተረትና ምሳሌ የተሞላ ነው። መነሻውን ዛሬ ሳውዲ አረቢያ ከምንላት አገር የተነሳ ነው። የዛሬው ከቢሊዮን በላይ የሚገመት እስላም በመካ መዲና እየተገኘ ዲያብሎስ የነገሰበትን ስፍራ ይሳለማል፣ ይሰግዳል። ለአውሬውም ሰግደዋል አምልከዋል፣ ምልክቱንም ተቀብለው ኖሮበታል። በእስላሞች ዘንድ በተለይም በዚሁ በመካ መዲና ዙሪያ እስላሞች ባሉበት ሁሉ የሚታመንና የሚነገር አንድ አባባል ወይም ትንቢት አለ። እሱም እንዲህ ነው። ወደፊት በኢትዮጵያ ምድር የሚነሳ አንድ መላጣ የሆነ ንጉሥ ይመጣል ወይም ይነግሳል። ይህ ሰው እስልምናንና እንዲሁም ዋናውን ስፍራ መካ መዲናን ያፈርሳል። ጥቂት ሰው ብቻ ነው የሚተርፈው፣ የተቀረው ይጠፋል ብለው ያምናሉ። ይህን አባባል የቀደሙ በእድሜያቸው የገፉ አባት እስላሞች በአብዛኛው የሚያውቁት ነው። ወጣቱ እስላም ብዙም ቦታ አይሰጡም። ነገሩ ግን እውነት ነው። መቼም በየዘመኑ እግዚአብሔር የሚወደው አንዳንድ የዋህ ሰው ከየትኛውም ስፍራ አይጠፋምና አንዱ የዋህ እስላም ተገልጦለት ይሆናል። የሆነ ሆኖ እስልምና እጅግ ብዙ የንጹሃን እንደሚያፈሰሰ በመሆኑ በእርግጥም ይጠፋሉ፣ ይጠረጋሉ። በኢትዮጵያ የሚነግሰው ንጉስ ደግሞ ንጉሰ ነገስት ቴዎድሮስ ነው። ይረዱት። ጊዜውም ማልቆ እደጃቸው የደረሰ ነው። የሚያጠፋቸውም እሱ ነው። በልዑል የታመነ የተወደደ በልዑል ኃይል የተሞላ ምንም ምድራዊ ኃይል የማይቋቋመው ነው፣ የታመነ የሥላሴ ባሪያ። ስለዚህ እውነት በኢትዮጵያ የዓለም ብርሃን መልእክታት ለአሥራ አምስት ዓመታት ሲገለጽ የቆየ ነው። መቼም ይህች ምድራችንና ነዋሪው እውነትን ለመቀበል እሬትን እንደ መጠጣት ያህል የሚመረው ነውና አይቀበልም። አትቀበል የሞት ክትቀበለዋለህ ግድ ነው። የኢትዮጵያ የዓለም ብርሃን መልእክታት አስራ አምስት ዓመታትን ሁሉ ለሁሉም ያዳም ዘር ሲፈስ ሲነገር ኖሯል። አልሰማም አልሰማም ብሎ ጆሮን የደፈነ ትውልድ ምድሪቱን ስለሞላ ምን ይደረግ? በትዕቢታቸው በክህደታቸው ከሚታወቁትና ምድርን ካጠፉት ውስጥ እስልምና አንዱ የዲያብሎስ መሳሪያ ሆኖ እያገለገለ ነው። ቢመከሩ የማይሰሙ በጥላቻና በድቀት የተሞሉ ከስላም ውጪ ሌላው ሰው የማይመስላቸው ናቸው። ለንስሐ እንዲበቁ ከማንም በላይ እድል ተሰጥቷቸዋል፣ ግን አልተጠቀሙበትም። ስለዚህ በዚህ መልእክት መሰረት እጣቸው የሚቀበሉት ጽዋ እንደ መናፍቃን እንዲሆን ተወስኗል። ይህ መርዶ ይድረሳችሁ። ከዚህ በኋላ እድል የለም። በራሳችሁ ትቢት ተቀብሯል። እስልምና የሌለበት የምድር ገጽታ የለም። በሁሉም ዓለም አሉ። በቁጥር ከአንድ ቢሊዮን ተኩል በላይ ቁጥር የያዙም ናቸው። ከላይ እንደ ገለጽኩላችሁ ለቀደመው ባብ፣ ለዘንዶ፣ ለሐሰተኛው ነቢይ የተገዙ ያመለኩት የሚሰግዱለት ምልክቱንም የተቀበሉ በመሆናቸው ሰባቱን መላእክት የሚያፈሱት መቅሰፍት ሁሉ የሚፈስባቸው ናቸው። የቻይናዋና መሰሎቿ እምነቶች ታኦይዝም፣ ኮንፊሽያኒዝም፣ ቡድሂዝም፣ ሽንቶይዝም እነዚህ እምነቶች በሙሉ ሙሉ በሙሉ ስላሴን የካዱ ጣዖትን፣ ፍልስፍናን፣ ድራጎንን የሚያመልኩ ናቸው። ለቀደመው ባብ ለዘንዶ ለሐሰተኛው ነቢይ የሚሰግዱ ምልክቱንም የጨበጡ መሆናቸውን ከማንም በላይ በግልጽ የሚያሳዩን እነዚህ እምነቶች ናቸው። ዓመቶቻቸውን ሲዘክሩ የውሻ ዓመት፣ የአይጥ ዓመት፣ የዘንዶ ዓመት፣ የዝንጀሮ ዓመት፣ የድራጎን ዓመት እያሉ የሚያከብሩም ናቸው። ይህ እምነት ከቻይና አልፎ ቪየትናም፣ ታይላንድ፣ ኔፓል፣ ካምቦዲያ፣ ኮሪያዎች፣ ጃፓን ድረስ የዘለቀ ነው። እነዚህም ራሳቸውን ለመትከል በዘመን ሁሉ ለረጅም ጊዜ ንጹሐንን ደም በምድራቸው ያፈሰሱ ናቸው። ስለዚህም በልዑል ቅን ፍርድ የሚካተቱ ናቸው፣ የሚጠፉና የሚጠረጉ ናቸው። የሕዝባቸው ብዛት አንድ ነጥብ ስምንት ቢሊዮን ይሆናል። ህንድ፣ ሂንዱይዝም ዋናው የህንዶች እምነት ነው። ሰማንያ ፐርሰንቱን የህንድ ሕዝብ ይይዛል። አሥራ አራት ፐርሰንቱ ደግሞ እስላም ነው። ከዚህ የተረፈው ሲኪዝም እና ሌሎችም ሽርፍራፊ የጣዖት እምነቶች ያሉባት ናት። በዚች አገር ጀግና የነበሩ የተዋህዶ ኦርቶዶክስ እምነት ተከታዮች ነበሩ፣ ዛሬ የሉም በሚባል ደረጃ ደርሰዋል። እነዚህ ከላይ የጠቀስኩት የዲያብሎስ ውልድ እምነቶች ተዋህዶነችን አጥፍተዋቸዋል። የብዙ ንጹሕ ደም ፈሶባታል። አንድ ነጥብ 3 ቢሊዮን ህዝብ ያቀፈች አገር ናት። ለአውሬው በግልጽ የሰገዱና ዛሬም በዛ የጸኑ ናቸው፣ በሙሉ የሚጠረጉና የሚጠፉ ናቸው። ከላይ የዘረዘርናቸውን የእምነት አይነቶች በቁጥር ስንዘረዝራቸው መናፍቅ፣ ካቶሊክ፣ ሎሎችም ክርስቲያን መሰል እምነቶች ወደ 2.2 ቢሊዮን ሲሆኑ ሽንቶይዝም፣ ቡድሂዝም፣ ታኦይዝም፣ ኮንፊሽያኒዝም በድምሩ ወደ ሁለት ቢሊዮን ይሆናሉ። ሂንዱይዝም፣ ሲኪዝም እና ሌሎችም አንድ ነጥብ ሶስት ቢሊዮን። ኦርቶዶክስ የሚለውን እምነት የጨበጡ ወደ ግማሽ ቢሊዮን የሚጠጉ ሲሆን ተዋህዶ ኦርቶዶክስን የሚያምኑ አንድ መቶ ሚሊዮን ይደርሳሉ። እምነት የሌላቸው ልማዳዊ ወጎችን የሚያመልኩ አንድ ቢሊዮን ይገመታሉ። በድምሩ ከተዋህዶ ኦርቶዶክስ ውጭ ያሉ ወደ ሰባት ቢሊየን አምስት መቶ ሚሊየን ይደርሳሉ። እንግዲህ ከተዋህዶ ውጭ ያለው በሙሉ የአውሬውን የቀደመውን እባብ የቀደመውን ዘንዶ ሐሰተኛውን ነቢይ የሚያመልኩ የሚሰግዱ ምልክቱንም የወሰዱና ገንዘባቸው ያደረጉ በመሆናቸው ንስሐም ባለመግባታቸው ከላይ በራእየ ዮሐንስ ምዕራፍ 16 የተገለጹት መቅሰፍቶች ሁሉ ይወርዱባቸዋል። ይጠረጋሉ ከምድረ ገጽ በታላቅ በታላቁ የሥላሴ ቁጣ ይወገዳሉ። በጥቅሉ በዓለማችን ሁለት መቶ አምስት የሚጠጉ አገሮች አሉ ሁሉም ከላይ በዘረዘርናቸው ናቸው እምነቶች ውስጥ ያሉ ናቸው። እንደተገለጠው እንደተወሰነው ፍርድ መሰረት በእጣ ክፍላቸው ቆመው ከሥላሴ በተሰጠውና በታዘዘው ፍርድ መሰረት በቅርቡ በመለኮታዊ ቁጣ ይጠረጋሉ። የዮሐንስ ምዕራፍ 18 ምን ይነግረናል? የዮሐንስ ራእይ ምዕራፍ ዐሥራ ስምንት እንግዲህ እንዲህ ብሎ ይነግረናል። ኃይለ ቃሉም ይኸውላችሁ፣ ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች። በብርቱም ድምጽ ታላቂቱ ባቢሎን ወደቀች፣ ወደቀች፣ ያጋንንት ማደሪያ ሆነች የርኩሳን መናፍስትም ሁሉ መጠጊያ የርኩሳንና የተጠሉ ወፎች ሁሉ መጠጊያ ሆነች አሕዛብ ሁሉ ከዝሙታ ቁጣ ወይን ጠጅ የተነሳ ወድቀዋልና ይሏል የልዑል ኃይለ ቃል አሜሪካንን የማያውቃለ የለም ሁሉም ያውቃታል ጡጦ የጨበጠው ሕፃንም ያውቃታል አሜሪካ ያላገለሞተችው ግብረ ሶዶም ያላደረገችው ያላዘዘችው አለ ወይ? ደፍሮስ ያልታዘዛት ሲያልታዘዛት አለ ወይ? እሷ የማታዘው የማትመጸውተው የማትቀጠቀጠው አገር ሆነ ድርጅት አለ ወይ? ይህን ሁሉ አመፅዋን አይተናል ሰምተናል። ፍርዷ ከወጣ አስራ አምስት ዓመታት ተቆጥረዋል። ከእሷው ጋር በባለሟልነት በኩል ደረጃ በአመፅዋ በብልሙትናዋ በቀደመው ባብ አምልኮዋ በኩል የሚታዩ እነ እንግሊዝ እነ ፈረንሳይ እነ ቻይና እነ ራሽያ እነ ኢራን እነ ቱርክ እነ ሳውዲን ሁሉ በግንባር ለዲያብሎስ ቀዳማይ ታማኝ አገልጋይ የሆኑ የእግዚአብሔር ጠላቶች አይደሉም እንዴ? አዎ፣ ናቸው። በዮሐንስ ምዕራፍ 19 ደግሞ የሉል ኃይለ ቃድ እንዲህ ይነግረናል። ሃሌሉዋ በዝሙቷ ምድርን ያጠፋችቱን ታላቂቱን ጋለሞታ ስለ ፈረደባት የባሪያዎቹንም ደም ከጇ ስለ ተበቀለ፣ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም ያምላካችን ነው ብሎ ሲናገር፣ እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅ ሰማሁ። ደግሞም ሃሌ ሉያ አሉ። ጢስም ከዘላለም እስከ ዘላለም ይወጣል። ሀያ አራቱም ሽማግሌዎችና አራቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔርም አሜን አሌሉያ እያሉ ሰገዱለት። ድምፅም ባሪያዎችም ሁሉ እርሱን የምትፈሩት ሁሉ ታናናሽና ታላላቆች ሆይ አምላካችንን አመስግኑት ሲል ከዙፋኑ ወጣ። እንደ ብዙ ሕዝብም ድምፅ እንደ ብዙ ውሃዎችም ድምፅ እንደ ብርቱም ነጎድጓድ ድምጽ ያለ ድምጽ ሰማሁ፣ እንዲህ ሲል ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና፣ የበጉ ሰርግ ስለ ደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናደርግ፣ ክብርንም ለሱ እናቀርብ። ያጌጠና ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታልና ቀጭኑ የተልባ እግር የቅዱሳን የጽድቅ ሥራ ነውና። እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ እግዚአብሔር እውነተኛ ቃል ነው አለኝ። ዮሐንስ ራእይ ምዕራፍ 19 ከአንድ እስከ ዘጠኝ ወገኖች፣ የእግዚአብሔር ቤተሰቦች፣ አሁን የእግዚአብሔር ቤተሰቦች፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ እንዲሁም ይህንን መልእክትም ሆነ የቀደሙትን ሰባት መልእክታት ለመስማት እድሉ የገጠማችሁ ይህን ታላቅ ምስጢር የእግዚአብሔርን እውነት ለመገንዘብ የሚያስችል ልቡና ይስጣችሁ። መቼም እግዚአብሔር ልቡናችሁን ካላበራው የቀደመው ባ ሐሰተኛው ነቢ ነቢይ ዘንዶ ያላደነቈረው ወደ ራሱም ያላካተተው የአዳም ዘር የለምና፣ ጥቂቶች በእግዚአብሔር የተወደዳችሁ የተመረጣችሁ የከበራችሁ ታላቁን መከራ የታገሳችሁ ልትጽናኑ ይገባችኋል። ዛሬ ቀናችሁ ሊሆን ነውና ብርሃናችሁ ሊበራ ድካማችሁ ሊታይ ሸክማችሁ፣ ሊራገፍ መዳን ያለም ሊክሳችሁ ነውና አመስግኑ። እናንተ ርኩሳን፣ የቀደመው ባብ አምላኪዎች፣ የሐሰተኛው ነቢይ ታማኞች፣ የዘንዶ ሰጋጆች፣ ወየው በሉ። ወዴት ታመልጣላችሁ? ቀኑ አያልፍ፣ ደቂቃዋ አይረዝም፣ ሰኮንዷም አትዛነፍ። አታመልጡ። አሜሪካ፣ እንግሊዝ፣ ፈረንሳይ፣ ቻይና፣ ራሽያ፣ ህንድ፣ እስራኤል፣ ፓኪስታን፣ ሰሜን ኮሪያ፣ ኢራን የኒኩሌር ባለቤቶች፣ የዲያብሎስ እልፍኝ አስከልካዮች፣ ለጥፋት የሰውን ዘር ለዲያብሎስ ጭዳ ልታደርጉ የተዘጋጃችሁ ያ ሁሉ የድሆች ደም እንደ ጅረትዋ ያፈሰሳችሁት አንሷችሁ ለሌላ ታላቅ ደም ማፍሰስ የተሰናዳችሁ የንጹሐንን ደም ለዘንዶው ለቀደመው ባብ ዘወትር የምታፈሱ ፈጣሪያችሁን የናቃችሁ የካዳችሁ የማትጸጸቱ የትዕቢትን ጥግ የለበሳችሁ አታመልጡ። ከነጭራዎቻችሁ ጭራዎቻችሁ መንግሥታት ጭምር ሁሉም መቅሰፍቶች ከምድር እስክትጠፉ ድረስ ይፈሱባችኋል ያጠፏችኋል። በመልእክት አንድ የዛሬ 15 ዓመት በወጣ የመጀመሪያው መልእክት የባቢሎን ፍርዷ ተገልጧል። ዛሬ ይፈጸማል። እውነቱ ይህ ነው። እንግዲህ ከላይ ከዮሐንስ ራእይ ምዕራፍ 16 18 19 ውስጥ የተገለጹትን የልሁለ ኃይለ ቃሎች በተግባር የሚገለጡ የእግዚአብሔር ፈቃድና ተፈጻሚ ውሳኔዎቹ ናቸው። እንግዲህ ልብ ብላችሁ በደንብ አስተውሉ። እነዚህ ሶስት ምዕራፎች ውስጥ የተጠቀሱት የእግዚአብሔር ኃይለ ቃሎች ሰዓቱ ስለሞላ ሚፈጸሙ ናቸው።